እርግጥ ነው ኢትዮጵያ ውስጥ ተወዳጅነትን ካተረፉ ተሽከርካሪዎች መካከል አንዱ ነው፣ ሲኖ ካሶኒ ወይንም ሲኖ ተሳቢ። ዛሬ በዚህ ተሽከርካሪ ላይ የተጋነነ የዋጋ ቅናሽ ተመልክተን በአሁን ሰዓት ስንት እየተሸጠ ነው፣ በባንክ አማራጭ የቀረበበት ዋጋስ ስንት ነው የሚለውን ሙሉ ዝርዝር መረጃ እስከ መጨረሻው ድረስ ይከታተሉ።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 እንግዲህ በባለፈው ፕሮግራማችን ላይ የሲኖ ትራክ ገልባጭ ከአንድ ነጥብ አራት ሚሊዮን ብር በላይ ቅናሽ ማሳየቱን ሙሉ የዋጋ ዝርዝር ወደ እናንተ ስናቀርብ ይህንን ተሽከርካሪ በሲኖ ካሶኒ እና ሲኖ ቦቲ ሙሉ የዋጋ መረጃውን እንደማቀርብላችሁ ቃል ገብቻለሁ። በተለይ ይህንን ተሽከርካሪ ለመግዛት የምትፈልጉ የዋጋ ተለዋዋጭነት ያስቸግራችሁ ተመልካቾቼ እንግዲህ ይህ ተሽከርካሪም በተመሳሳይ ሁኔታ የተጋነነ የዋጋ ቅናሽ ተደርጎበት እንዲሁም ደግሞ በባንክ አማራጭም መግዛት ለምትፈልጉ ምን ያክል ከፍላችሁ፣ ቀሪውስ በባንክ ምን ያክል ነው የሚሉትን ዝርዝር መረጃ እስከ መጨረሻው ድረስ ላይክ ላይክ ላይክ እያደረጋቸው አብራችሁን እንድትቆዩ እንጋብዛለን። ለቻናላችን ደግሞ አዲስ ከሆናችሁ እንደሚታወቀው በዚህ ቻናል ስለ መኪና መረጃ የዋጋ ሁኔታ ተለዋዋጭነት፣ አጠቃላይ መኪናን በተመለከተ ወደ እናንተ የምናደርስበት ቻናል ስለሆነ ሰብስክራይብ እያደረጋችሁ አብራችሁን እስከ መጨረሻው ድረስ እንድትቆዩ እንጋብዛለን። በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ አሁን አሁን እጅግ በርከት ያሉ የተለያዩ ሲኖካሶኒዎች እንዲሁም በሃውና በሌሎች ተሽከርካሪዎች አዳዲስ እየገቡ ነው። በማንዋልም በአውቶማቲክ ትራንስሚሽንም እኛም ዛሬ እንግዲህ በ336 በ340 እንዲሁም በ400 ሆርስ ፓወር አሁናዊ ግንቦት ወር ሽያጭ መረጃው ምን ያክል ነው? በተለይ ካለፉት ወራት ጋር ሲነጻጸር እስከ 800ና 700 ሺ ብር ቅናሽ ተመልክቼ ሙሉ የዋጋ ዝርዝሩን ወደ እናንተ ላቀርብላችሁ የቀረብኩት እንግዲህ ምጣድ ባለው ወይም ፓወር ምጣድ በሆነ ተሽከርካሪ አሁን ላይ በካሽ የሚሸጥበት የዋጋ መረጃም እስከ 10 ሚሊዮን 300 ሺህ ብር ነው። ይህ ማለት እንግዲህ እስከ 500 ሺህ ብር አካባቢ ቅናሽ ተመልክቷል ማለት ነው። እነዚህ ተሽከርካሪዎች በ400 ሆርስ ፓወር ነው ለገበያ የሚቀርብበት ዋጋ። ነገር ግን በሸልቶ ደግሞ የሚሸጥበት የዋጋ መረጃም እስከ 10 ሚሊዮን 900 ሺህ ብር ሲሆን 50% በባንክ አማራጩ ደግሞ ተጨማሪ ይኖረዋል ማለት ነው። እስከ 12 ሚሊዮን 500 ሺህ ብር ማለት ነው። ይህንን በግማሽ ክፍላቸው ግማሹን በባንክ አማራጭ የሚሸጡ የተለያዩ የመሸጫ ቦታዎች አሉ ማለት ነው። ሌላው እንግዲህ አይቪኮ ቲዋይ የተሰኘ አዲስ ተሽከርካሪም ገብቷል። በአውቶማቲክ ትራንስሚሽን ለገበያ መቅረቡን ተመልክተናል፣ በ430 ሆርስ ፓወር ማለት ነው። ታዲያ ይህ ተሽከርካሪ 50% በባንክ አማራጭ እንዲሁም 70% በባንክ አማራጭም ለገበያ መቅረቡን ተመልክተናል። ታዲያ እናንተ ማድረግ የሚገባቸው ነገር 50% በባንክ አማራጭ ለመግዛት ስታስቡ አራት መስፈርቶችን ማሟላት ግድ ይላችኋል። በባለፈው ወር ላይ ቪዲዮ ሰርቻለሁኝ። ያንን አራት መስፈርቱን እንግዲህ መመልከትና ማወቅ የምትችሉ ይሆናል። እንደሚታወቀው የሲኖ ካሶኒ ተወዳጅነት ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ እጅግ በጣም እየተወደደና እየተለመደ የመጣ ተሽከርካሪ ነው። ታዲያ አሁን ላይ የሚሸጥበት ዋጋም እስከ ስምንት መቶ ሺህ አካባቢ ቅናሽ ተደርጎበት ነው። ሙሉ የዋጋ ዝርዝሩን ወደ እናንተ ይዘንላችሁ የቀረብ ነው ማለት ነው። እንግዲህ እነዚህ ተሽከርካሪዎች አጠቃላይ በካሽ የሚሸጡበት ዋጋና በባንክ የሚሸጡበት የዋጋ ልዩነት ስላላቸው ይህንን ከግንዛቤ ውስጥ ልታስገቡ ይገባል ማለት ነው። ሌላው ደግሞ የሲኖ ቦቲ ነው። ሲኖ ቦቲን መረጃ ካደረስኳችሁ በኋላ በተለይ የሲኖ ትራክ ተሳቢ ምርጥ የሚያስብሉት አዲስ የሆነ መረጃን ወደ መጨረሻ ላይ የማደርሳችሁ ይሆናል። እስከ መጨረሻው ድረስ መከታተላቸውን እንዳትረሱ። እንግዲህ በሲኖቦ ቲም በ2025 ሞዴል ለገበያ መቅረባቸውን ተመልክተናል። ሲኖቦቲ ላይ ያን ያክል ልዩነት ባይኖረውም የዋጋ ቅናሹ ማለት ነው፣ እስከ 18 እና 19 ሚሊዮን ብር ድረስ እየተጠሩ ወይም እየተሸጡ መሆናቸውን ተመልክተናል። እነዚህ ሲኖ ቦቲም ታዲያ ከሲኖ ካሶኒ ጋር ወይም ሲኖ ተሳቢ ጋር 50% በባንክ አማራጭ እንዲሁም 70% በባንክ አማራጭ ማግኘት የምትችሉባቸው የተለያዩ የመሸጫ ቦታዎች መኖራቸውን ተመልክተናል ማለት ነው። እንግዲህ ሌላው ደግሞ የሲኖ ትራክ ተሳቢ ምርጥ የሚያስብሉት ባህሪያቶች አንደኛው ባልስትራው የማይሰበር ከሆነ በተለይ ተሽከርካሪውን ገዝታችሁ እናንተ ጋር ሲቆይ ባልስትራ እየሰበረ ካላስቸግራችሁ እጅግ በጣም ምርጥ መኪና ነው ተብሎ በርካታ የባለሙያዎች ስንዘራ አድርገውበታል። በሁለተኛ ደረጃ ቻንሲ የማይሰነጥቅ ከሆነም እሱም እጅግ በጣም ምርጥ የሚባል ተሽከርካሪ ነው ማለት ነው። ሶስተኛው የስፖንዳ ቋሚ የማይለጠጥ ከሆነ በተለይ ስፖንዳ ስታሰሩ ምርጣችሁ ማሰራትና ማወቅ ግድ ይላችኋል። አራተኛው የንፋስ መስጫ ወይንም ፍሬን ቆንጆ ከሆነ እጅግ በጣም ምርጥ የሆነ ተሽከርካሪ ነው እጃችሁ ላይ የገባው ማለት ነው። አምስተኛው እግር የማያሞቅ ከሆነም እንደዚሁ እጅግ በጣም ምርጥ የሆነ የሲኖትራክ ተሳቢን እጃችሁ ላይ አድርጋችኋል ማለት ነው። ስድስተኛውና የመጨረሻው የተሰራበት ብረት ኳሊቲዎችን የጠበቀ ከሆነ እጅግ በጣም ትርፋማና አዋጭ ነው። መኪና በነገራችን ላይ እድልን የሚወስን ስለሆነ እድለኛ ናችሁ፣ እነዚህ ስድስቱ ከእናንተ እጅ ከገባ ማለት ነው። እናንተም የሚሰማችሁን ሀሳብ አስተያየታችሁን ኮመንት መስጫ ላይ አስቀምጡልን አንብበን ወደ እናንተ የምንመልስ ይሆናል። እንግዲህ ዛሬ ብዙዎቻችሁ የምትወዷቸውንና ብዙዎቻችሁ በጉጉት የምትጠብቋቸውን የሲኖ ካሶኒ አሁናዊ የግንቦት ወር ሽያጭ መረጃውን ሙሉ የዋጋ ዝርዝር በ336፣ 340 እንዲሁም 400ና 430 ሆርስ ፓወር በተለያየ አይነት አማራጭ ለገበያ እየቀረቡ ይገኛሉ በማንዋል እንዲሁም በአውቶማቲክ ትራንስሚሽንም ለገበያ እየቀረቡ ነው ማለት ነው። ታዲያ ይህንን ሙሉ መረጃ ነው እንግዲህ በዛሬው ፕሮግራማችን ወደ እናንተ ይዘንላችሁ የቀረብ ነው። ከሰሞኑም የተለያዩ የመኪና መረጃዎችን አድርሰናል። ሲኖ ትራክ ገልባጭ ከ1 ሚሊዮን 400 ሺ ብር በላይ ቅናሽ በማድረግ ለገበያ የቀረበበትን የዋጋ መረጃም ወደ እናንተ አድርሰናል። ያላያችሁ ካላችሁ መለስ ብላችሁ መመልከታችሁን እንዳትረሱ እያልኩኝ እንግዲህ ዛሬ ይህንን ይመስላል መረጃችን። ቪዲዮን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉት። ለቻናላችን ደግሞ አዲስ ከሆናችሁ ስለ መኪና ዜና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ እያደረጋችሁ በየዕለቱ የምንለቀው መረጃ እንዲደርሳችሁ ደግሞ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እያልን ለዛሬ ያቀረብኩላችሁ መረጃ ይህንን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።